አስከሬን ፍለጋ እየፈለግን ስናድር ከንጋቱ ሁለት ሰዓት ላይ ወንዝ ወድቀው አገኘናቸው። አንደበቴ ተዘግቶ ማውራት አልችልም፣ መናገር አልችልም፣ መብላትም አልችልም ነበረ። ምንነታቸው የማይታወቅ መጥተው በመኪና ያሉትን ካህናቶች ደብድበው ገለናን ብለው ከዚህ ጀምሮ ወንዝ ወስደው ጥለዋቸው ቤተክርስቲያኑን ፍርስርስ አድርገው ማሰብ አልችልም፣ መናገር አልችልም፣ መብላትም ሁሉ ነገር የተሳለኝ ነበሩ። የሞተ ሰው ሙቷን ተብሎ ተገንዞ አስከሬን ከሆነ በኋላ የቅዱስ ገብርኤልን ጸበል እንደዚህ ውስጥ ያምጡና ቤቱን እርጩ ተብሎ ሲረጭ። ሰላም ጤና ይስጥልኝ። ውድ የቤተ ማርያም ሚዲያ ቤተሰቦች እንዴት ናችሁ? በዛሬው የቃል በቃል ፕሮግራማችን በርካታ ምዕመናን ከከባድ በሽታቸው የሚፈወሱበትና እድለኞች ደግሞ በእምነታቸው ልክ ከሞት የዳኑበትን ድንቅና መንፈሳዊ ቦታ ላሳያችሁ። ሙታንሳው ቅዱስ ገብርኤል ቤተ ክርስቲያን ዛሬም እንደወትረው የንግስ በዓሉን ምክንያት በማድረግ ነበር ወደዚህ ድንቅና መንፈሳዊ ቦታ ያቀና ነው። ምንም እንኳን ቤተ ክርስቲያኑ ገና በምስረታ ላይ የሚገኝ ቢሆንም ስለ ቦታው ድንቅ ተአምራትን እየሰሙ በየቀኑ የሚጎርፉ ምዕመናን ግን ቁጥራቸው ከፍተኛ ነው። በ2011 ዓ ም እንደ ተመሠረተ የሚነገርለት ሙታንሳው ቅዱስ ገብርኤል ቤተ ክርስቲያን ላለፉት ሰባት ዓመታት በርካታ ምዕመናንን ፍጹም ፈውስን ያገኙበት፣ የሞት ደብዳቤያቸው የተቀደደበት፣ በዘመናዊው ዓለም ሕመማችሁ አይድንም ተብለው ወደዚህ ቦታ መጥተው ጸበል ተጸብለ ከህመማቸው የተገላገሉበት የተለየ የፈውስና የድህነት ቦታ ነው። ስለ ጸበሉ ተአምር ስናወራ አንደበታችን ቃላትን ደርድሮ እንዲህ ነው ለማለት ስለተቸገርን ምህረትን ድህነትንና ፈውሱን ያገኙ ምዕመናን ግን ስንጠይቃቸው በእንባት አጅበው ይናገራሉ። እዚህ እንዴት ነሽ? ዛሬ እንግዲህ የቅዱስ አርሴማና የቅዱስ ገብርኤልና የቅዱስ አርሴማ ጸበል ቦታን ያገኘሽ እና ሁሌ ትመጫለሽ እዚህ? አዎ ሁሌም እዚህ ይጠመቃለሁ። እ የተደረገልሽ ነገር ካለ እኔ የተደረገልኝ ቅዱስ ገብርኤል ያደረገልኝ ነገር ቢኖር ከዛሬ ስድስት ዓመት ጀምሮ እዚህ ጸበል እመላለሳለሁ እና አንደበቴ ተዘግቶ ማውራት አልችልም፣ መናገር አልችልም፣ መብላትም አልችልም ነበረ። በቃ ሁሉ ነገር በሰው እጅ ነው የምለብሰውም ልብስ በሰው እጅ ነበረ አሁን ግን ቅዱስ ገብርኤል ለእኔ ያደረገልኝ ነገር ከሶስት ወር ህፃን ተለይቼ ይኸው መናገርም ችዬ ሁሉን ምስክርነትም ያዳረግኩለትም ነገር የለም ግን እስካሁን ምስክርነትም አልሰጠውም እና ይኸው ልጄም አድጎ ሳይሞትብኝ እኔም ድኜ እንደገና ተመልሼ እንደገና ደግሞ ልጅ ወልጄ ተመልሼ ልጆቼንም ጥዬ ይዘው ቁጭ ብዬ እየተመላለስኩ እየተጠመኩ ነው ያለሁት እግዚአብሔር ይመስገን አሁን የተስተካከለ አእምሮ ኖሮኝ ማሰብ አልችልም፣ መናገር አልችልም፣ መብላትም ሁሉ ነገር የተሳለኝ ነበርኩ። አሁን ግን ከሰው እኩል አውርቼ ከሰው እኩል የፈለገኝን አረጌዝ ከሰው እኩል ጸበል ጠጥቼ እየተፈወሱ ነው ያለሁት። ቅዱስ ገብርኤል ለእኔ ሁሉ ነገር በቃ ሁሉ ነገር የመልሶልኝ እየኖርኩ ነው። አንችን የሰማ ቅዱስ ገብርኤል ሁላችንን የሚስማ አይዞሽ፣ እግዚአብሔር በም በምንም እንደሰማ ቅዱስ ገብርኤል ሁላችንም ሰቶ ተፋወሱ ሚንን አንባሴ እንደምንአሉእዚሔርመስ ሰላም ነትደና መስን ላ ነው። ዛሬ እንግዲህ ቤተማርያም ሚዲያ የቃል በቃል ፕሮግራማችን ደብራችሁ ላይ ተገኝቷል። ሙታንሳ ቅዱስ ገብርኤል ቤተክርስቲያን ይባላል ቤተክርስቲያናችሁእና እንደው እንደመጀመሪያ በምን ምክንያት ነው ሙታንሳ ቅዱስ ገብርኤል የተባለው? እግዚአብሔር ይመስገን። ይህ ሙታንሳ ቅዱስ ገብርኤል በቦሌ አራብሳ በአዲስ አበባ ሀገረ ስብከት በሻሌ ሙታንሳ ቅዱስ ገብርኤል ቤተክርስቲያን ተብሎ የሚገኝ ነው። ይህ ቤተክርስቲያን የተመሰረተው በ2011 ዓ.ም ነው። የመሰረት ነው። እጅግ በጣም ትልቅ ተአምር ያለው ቤተክርስቲያን። ይህን ቤተክርስቲያን ለመመስረት ያሰብነበት ቦታ ሌላ ነበር። እግዚአብሔር አምላካችን ከዚህ ቦታ እንዲመሰረት ፈቅዶ የቦታው ባለይዞታ ባለቤቶች አማርኛ የማይችሉ ፍጹም ኦሮምኛ ብቻ ነው የሚችሉት። እግዚአብሔር ሲፈቅድ አስተርጓሚ ይዘን መጥተን በዚህ ቦታ መልአኩ ቅዱስ ገብርኤልን ለመመስረት አስበናል። ስለዚህን የእግዚአብሔር ቦታ ነው እና እንዲያው ብትፈቅዱልን ብለን ስንጠይቃቸው የባለይዞታው ባለቤት እኔም ከዚህ ቀደም ራእይ አይቻለሁ። ጊዜው መቼ እንደሚሆን አላወቅኩትም ነበር እንጂ ቦታው የእግዚአብሔር ቦታ ነው። ከፍቶች እንስሳዎች በዛ አካባቢ ሲሄዱ አውሬ እየመሰለ ያባራቸዋል። ስለዚህ ዝቅ ብሎ ጸበል ቦታውን ያለበት ቦታም እሱንም ደግሞ በዛ አካባቢ እንስሳዎችም አይሄዱም፣ ልጆችም አይሄዱም። እዛ አካባቢ ራሱን የሚጠብቀው የራሱ መላክ አለና በራአያቸ ይህ ቦታ የእግዚአብሔር ቦታ እንደሚሆን ቀድሜ ራአየቻለሁ ስለዚህ መልካም ፈቃድ ነው ነው እነሱ ፈቀዱልን እነሱ ከፈቀዱልን ጀምሮ እግዚአብሔር አምላካችን እንደፈቀደ በኦርቶዶክሳዊ ህግ መሰረት ሙሉ ፈቃዱን ጨርሰን እግዚአብሔር ፈቅዶ ይህን ቤተክርስቲያን በ2011 ዓ ም መሰረት ነው በተመሰረተበት እለት በእለቱ እኛ ተራ ተራ እየሆነ ነበር ቤተክርስቲያኑን የምንጠብቀው ምንም ህዝብ አልነበረም ከዚህ አካባቢ ምድረ በዳ ስለነበረ። ሌሊት ከሌሊቱ መስከረም አራት ከሌሊቱ አራ ስምንት ሰዓት አካባቢ ምንነታቸው የማይታወቅ መጥተው በመኪና ያሉትን ካህናቶች ደብድበው ገለናን ብለው ከዚህ ጀምሮ ወንዝ ወስደው ጥለዋቸው ቤተክርስቲያኑንም ፍርስርስ አድርገው ትሄዱ። እኛ ከሌሊቱ አስር ሰዓት መጥተን የተፈረሰውን ቤተክርስቲያኑን ንዋየ ቅድሳቱን ከአንድ ላይ ሰብስበን አስከሬም ፍለጋ እየፈለግን ስናድር ከንጋቱ ሁለት ሰዓት ላይ ወንዝ ወድቀው አገኘ ናቸው። እነዚህ የቤተ ክርስቲያን መስራች ካህናቶች ናቸው። ጥበቃ ተራተራ ስንጠብቅ ስለነበረ ሙተዋን ብለው እነሱም ገለዋቸው ሄደው ነበር። እንደገናም ደግሞ እኛ ሙተዋን ብለን ተስፋ ቆርጠን፣ ያው ሙቶ የተገኘ ሰው ወደ ሆስፒታል ስለሚሄድ ልክ ሆስፒታል ከወሰድናቸው በኋላ እንደገና ነፍስ ዘርቶባቸው እነዚህ ሙታዋን የተባሉ ካህናቶች ሁለተኛ ተነስተው አሁኑኑ ጭምር በዚህ በጸበላ አገልግሎትም በተለያየ አገልግሎትም እየሰጡ ስለሚገኙ በእነዚህ ካህናቶች ምክንያት ሙታንሳ ቅዱስ ገብርኤል ተብሎ እንዲጠራ ሆኗል። ሌላው የባለይዞታው ባለቤት ልጁ ለ14 አመት አትወልድም ነበር፣ መካን ነበረች። በደም ነበረ ሙሉ ዘጠኝ አመቱን ስትሰቃይ የምትኖረው እግዚአብሔር አምላካችን ፈቅዶ ጸበሉ ቤተክርስቲያኑ ሲመሰረት በጸበሉ በሆዷ ውስጥ በደም ምክንያት ሲፈስ የነበረው ልጅ ሁኖ ሆኖ ጸንቶ እንደገና ተወለደ። ከተወለደ በኋላ ደግሞ በዶክተሮች ሙቷን ነፍስ የለውም ተብለው ካሏት በኋላ ቅዱስ ገብርኤል መጥታ እንደገና ጸበሉን ስትጸበል በጸበሉ ምክንያት ያ በማህጸን ሙቷን የተባለው ሕፃን ደግሞ ነፍስ ዘርቶበት ተወልዶ ዛሬ በዚህ ቤተክርስቲያን ክርስትና ተነስቶ አገልግሎት እየሰጠ የሰንበት ተማሪ ዘማሪ ሆና ትንሽዬ ህፃን ልጅ ናት። እሷም አለች። ሌላም በተጨማሪ እንደገና ከዚሁ አካባቢ የሞተ ሰው ሞቷን ተብሎ ተገንዞ አስከሬን ከሆነ በኋላ የቅዱስ ገብርኤልን ጸበል እንደዚሁ እስኪያምጡና ቤቱን እርጩ ተብሎ ሲረጭ ልክ ጸበሉ ሲነካው የተገነዘው ሰውዬ እንደገና ነፍስ ዘርቶበት ከመግነዙ ተፈትቶ በቅዱስ ገብርኤል ጸበል አማካኝነት ሞቶ ዛሬ ሁሉ አገልግሎት እየሰጠ ይገኛል። ብዙ ብዙ ሙት የተነሱበት ታሪካዊ ቦታ እና ጸበሉ ፈዋሽ የሆነ ከየትኛውም ይህን ታሪክ የሚያውቁ ከሩቅ አገር እየመጡ እየጸበሉን እየተጠመቁ ፈውስ እያገኙበት ያለ ታሪካዊ በሞታ በመሆኑ ሙታንሳ ቅዱስ ገብርኤል ተብሎ እንዲሰየም ቅዱሳን አባቶች መጥተው ይህን ታሪክ የሚያውቁት ታሪኩ በመጽሔት ተዘጋጅቶ ይገኛል። ሙታንሳ የተባለበት ታሪኩ ይህን ይመስላል። አባቴ እንግዲህ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። በጣም የሚገርም ታሪክ ነው። ምዕመናን ከዚህ በኋላ ወደዚህ ቦታ በብዛት ይመጣሉ ብዬ ተስፋ አደርጋለሁ። በሌላ በቤተማርያም ሚዲያ እንዲ በሌላ ፕሮግራማችን ድጋሜ መተን አጠቃላይ የቤተክርስቲያኑን ዶክመንታሪ እንሰራለን ብለን ቃል እንገባለን። እንግዲህ ለዛሬው ግን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላሙ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። ስምህን ማንም በል ስሜ ሚኪያስ ጌቱ ይባላል። የሙታንሳው ቅዱስ ገብርኤል የፍኖተ መላክ ሰንበት ትምህርት ቤት ተማሪ ነ ሰንበት ትምህርት ቤት ተማሪ ነ እንደ በዋናነት በዚህ ደብር ውስጥ ምንድን ነው ያንተ አገልግሎት? በዋናነት በዋናነት የሰንበት ትምህርት ቤቱ ዋና ጸሐፊ ነ እና በምክትል መዝሙር ክፍልነት ያገለግላል። ስትዘምር በጣም እያየሁ ነበር ጎበዝ ነበዚ አጋጣሚ እና አንዳንድ ጊዜ አሁን የኛ ፕሮግራማችን የቃል በቃል የሚባለው የወጣቶች ፕሮግራም ነው እና ወጣትነትና የሰንበት ትምህርት ቤት አገልግሎት እንዴት ነው ወጣትነትና የሰንበት ትምህርት ቤት አገልግሎት ቆንጆ ነው። አንድ ላይ ማስኬድ ያለብን ነገር ሲሆን ወጣትነት በብዙ ነገር ልንሸወድ እንችላለን። እና ከአለማዊ ህይወት ይወጥ ወደ ሰንበት ትምህርት ቤት ተጋብለን ህይወታችንን በሰንበት ትምህርት ቤት ውስጥ ብናሳልፍ መልካም እንደሆነ እመክራለሁ። ለወጣቱ እንደምታስተላልፈው መልዕክት በዚህ አጋጣሚ አሁን አለማዊ ሲባል ሌላ ነው፣ መንፈሳዊ ሲባል ሌላ ነው። አንተ ያለህበት ደግሞ ሁለቱም ይመስለኛል ምክንያቱም በወጣትነት ትምህርት አለ ሌሎች ማህበራዊ ህይወቶችም አሉ እና ሁለቱን እንዴት አድርጎ ነው ማስኬድ የሚቻለው? በዓለማዊ ትምህርትም አሁን ወደ መንፈሳዊ በቀረብን ቁጥር የዓለማዊ ትምህርታችንን ጥሩ እየሄደልን ያጠነክረዋል። አሁን ብታይ እስከዚህ በፊት ማትሪክ ውጤት ብታይ የሰንበት ትምህርት ቤት ተማሪ ናቸው፣ አንደኛ ሃይ ስኩል ያመጡት፣ ያ ዘንድሮ ሳይሆን ያለፈው አመት። እና አሁን በወጣትነት ዘመን ሰንበት ትምህርት ቤት ላይ መቅረብ በጣም ቆንጆ ነገር በጣም ቆንጆ ለምን። እስኪ አስተላልፍልኝ መልእክት ለወጣት። እሺ ወጣቶች በዓለማዊ ህይወት ከምትሸወዱ ወደ ሰንበት ትምህርት ቤት ይቀርባችሁ፣ ህይወታችሁን ወደ ንስሐ፣ ወደ ቅዱስ ስጋውና ክቡር ደሙ እንድትቀርቡ መልእክት ያስተላልፋለሁ። አሳመ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ወንድሜ እንዴት ነህ? እግዚአብሔር ይመስገን። ስላገኘሁ ደስ ብሎኛል። እንኳን አደረሰ እንኳን አባረሰም። ስምን ማንበብ። እህ ስሜ ቢካስ ይባላል። በዚህ ደብር ያለ ዋናነት ቋሚ ስራ ምንድን ነው? ዋና ቋሚ ስራ የሚሆነው እንደ በደብሩ የሰንበት ትምህርት ቤቱ ክፍል የትምህርት ክፍል ነኝ። ከዛ ውጭ ደግሞ የሰንበት ትምህርት ቤቱ ምክትል ሰብሳቢ ነው። ምክትል ሰብሳቢ ብዙ ጊዜ አሁን ቅድም ከአንድ ወንድሜ ጋር እያወራን ነበር። የሰንበት ትምህርት ቤት በወጣትነት ዘመን የሚገለገልበት ቦታ ነው እና ይህን አገልግሎታችሁን ደግሞ በጸጋ ነው የምታገለግሉት ይመስለኛል። ያ ማለት በነፃ እና በዚህ ዘመን ደግሞ እሱን ማድረግ ትንሽ ይከብዳል። በወጣትነት ዘመንን በተለይ ደግሞ እና እንዴት ነው እሱን የምታስኬዱት? ያው እሱን እግዚአብሔር በወደደና በፈቀደ መጠን ቀንን፣ አመትን፣ ወርን፣ ሳምንትን የሚሰጥ እግዚአብሔር ነው እና እግዚአብሔር ደግሞ ምን ይላል? በቀን አስራትን ከደሞዛችሁ ስጡኝ ይላል። ከደሞዝ አስራትን ስንሰጥ ምን እያለ ነው? ከሰራንበት ከላባችን ነው። እሱ ከሰጠንም ሰዓት አስራትን የምንሰጠው ግድ ነው እና ቢያንስሱ እሱ በወደደ በፈቀደ መጠን ካለችን 24 ሰዓት ለእግዚአብሔር በሳምንት ሶስት ቀን ወይ አራት ቀን ሊሆን ይችላል ካለን ሰዓት ላይ ሁለት ሁለት ሰዓት እየቀነስን ብንሰጠው ለእኛ በረከት እንጂ ለእኛ ጸጋን እንጂ በጸጋ ላይ ጸጋን በበረከት ላይ በረከትን እንጂ የሚደራረብልን የሚቀነስብን ነገር የለም። ስለዚህ የሚጨመርልን ነገር ነው እንጂ የምንፈልገው የሚቀነስብንን ነገር አይደለም። ስለዚህ ቤተክርስቲያን መተን እግዚአብሔርን በቃሉ ስንቃኝ በቃሉ ስንዋጅ ምን እያልና ሰንበት ትምህርት ቤት መማር የምናገኘውን ጥቅም ያገኘ ያውቀዋል፣ ወይም በሰንበት ትምህርት ቤት ያለፈ ያውቀዋል። እግዚአብሔር ፈቅዶ ወዶ በቃሉ እንድንቃኝና በቃሉ እንድንዋጅ አድርጎ እያቆየ ነው። እግዚአብሔር ዕድሜ ከጤና ጋር ደግሞ ከሰጠን ከዚህ በላይ በቃሉ ለመኖር እንሞክራለን። በጣም በጣም እጅግ አድርጌ አመሰግናለሁ። በመጨረሻ ግን ወጣቶች ፕሮግራም ነውእና ለወጣቶች የምታስተላልፈው መልእክት መልካም ለወጣቶች የማስተላልፈው ፕሮግራም እኔ የትም ሲሆን ለሰንበት ተማሪዎችን የምነግረውን ወጣትነትና ሰንበት ትምህርት ቤት ያለውን ቁርኝነት ወይም ቅርበት በሰንበት ትምህርት ቤት ብንሄድ እኔ በሰንበት ትምህርት ቤት እግዚአብሔር ወዶ ፈቅዶ ወደ 18 ዓመት አካባቢ አሳልፍ ያለው እንደ አንድ ጎረምሳ ወጣት ይደርሳል ማለት ነው። በዚህ አይነት 18 ዓመት በሰንበት ትምህርት ቤት ሳሳልፍ ሰንበት ትምህርት ቤት ይሰጠችኝን ጥቅም የሰጠችኝን ፍቅር የሰጠችኝን ነገር እማቅ እኔ ነኝ። የጌታን ቃል እንዳውቅ አደረገችኝ። ከጌታ ቃል ከማወቀች ደግሞ ቃሉን እንድኖረው ስጋዬን ብሉ ደሜ ጠጡ፣ የዘላለም ሕይወትን ታገኛላችሁ የሚለውን ነገር በንስሐ ሕይወት እንድመላለስ በንስሐ ሕይወት እንድገባ እና ደግሞ የጌታን ቅዱስ ስጋና ክቡር ደም እሱ በፈቀደ ሊመጠን እንድቀበል። ስለዚህ ወጣቱ ምንድና የማስተላለፍለት መልእክት በጌታ ቃል እንዲቃይ በጌታ ቃል እንዲኖር የጌታን ቅዱስ ስጋና ክቡር ደም እንዲበላ እንዲጠጣ የዘላለምን ህይወት እንዲያገኝ ከመንግስቱ እንዳንወጣ ከእቅፉ እንዳንሸሽ በቅፉ እንድንቆይ እግዚአብሔር አምላክ ይርዳን። የክርስቶስ ሰላም በሁላችን ላይ ይኖርብን ይደርብን። እጅግ አድርጌ አመሰግናለሁ። መልካም የአገልግሎት ዘመን ተመኘቻለሁ። አመሰግናለሁ። ክብርስትአመሰግናለሁ በዚህ መንፈሳዊ የድህነት ቦታ የሰንበት ተማሪዎች ሌላኛው የውበት ገጽታዎች ናቸው። በመንፈሳዊ ኃይል ተሞልተው በትጋት በትህትና ሲዘምሩ ማየት በመንፈሳዊ ዓለም ውስጥ ላሉ ምዕመናን እጅጉን ልብ ያሞቃል። ቤተ ክርስቲያኑ ገና በምስረታ ላይ ያለ በመሆኑ ብዙ የመሠረተ ልማት እንቅስቃሴዎች እንደሚያስፈልገው በብዙ መንገድ ተረድተናል። ውድ ቤተሰቦቼ ወደዚህ የድህነት ቦታ በመሄድ ዘላለማዊ ፈውስን ማግኘትና በበረከት መጎብኘት እንዲሁም ለቤተ ክርስቲያኑ መንፈሳዊ እርዳታችሁን ታደርጉ ዘንድ ፈጣሪ ይፍቀድላችሁ እያልኩኝ ቀጣይ በሌላ መንፈሳዊ ጉዞ እስከምንገናኝ ሰላም ሆኑልኝ። አምላካችን እግዚአብሔር ሀገራችንን ኢትዮጵያን ሰላም ያደርግልን። አሜን።